ሻሎም ቅዱሳን እንደምናላችሁ፣ የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ በፊታችሁ የመጣሁት አዲስ አዲስ ዜና ይዤላችሁ ነው የመጣሁት። አስደሳች ዜና ነው። በአዲስ አበባና በአዲስ አበባ ዙሪያ ያላችሁ እንኳን ደስ አላችሁ። አዲስ አበባ ከተማ ላይ እግዚአብሔር ቦታ ሰጥቶን የጌታን ጸጋ ለማካፈል እግዚአብሔር በላያችን ላይ ያስቀመጠው ለትውልድ ያስቀመጠውን የቃሉን እውነት ለማስተማርና ጸጋን ለማካፈል ከፊታችን ሰኔ 26 ሐሙስ ከ10 ሰዓት ጀምሮ በ22 ሰገን ህንፃ ስር እግዚአብሔር አምላክ አስደናቂ ጊዜ ሰጠ። እግዚአብሔር ረድቶን አዲስ አበባ ላይ ሁለተኛ ብራንቻችንን ልንጀምር ነው። ይሄውም ከፊታችን ሐሙስ በሀያ ስድስት ሀያ ሁለት ሰገን ህንጻ ስር ከአስር ሰዓት ጀምሮ እግዚአብሔር መልካም ጊዜ ይሰጠናል፣ በዚያ እንጀምራለን። ታዲያ ይሄንን መልእክት የሰማችሁ አዲስ አበባ ና አዲስ አበባ ዙሪያ ያላችሁ ውድ አባቴ ብሩካን ከሰዓት አስር ሰዓት በመገኘት የበረከቱ ተካፋይ እንድትሆኑ በዚያ እግዚአብሔር የሚሰራውን መታችሁ እንድታዩ ልጋብዛችሁ ወዳለሁ። እግዚአብሔርን በዝማሬ እናመልካለን። እንዲሁም ደግሞ የእግዚአብሔር ቃል በሀይልና በስልጣን ይሰበካል። ነፃ የመውጣት ጊዜ፣ የትንቢት ጊዜ እግዚአብሔር መልካም ጊዜ ይሰጠናል። በዚህ ፕሮግራም ላይ በመገኘት ሸክም የከበዳችሁ ያዘናችሁ፣ ነገር ፌል ያደረገባችሁ የተለያየ ጥያቄ ውስጥ የተሞላችሁ በዚህ ፕሮግራም ላይ በመምጣት ነጻ እንድትወጡ እግዚአብሔርን አመስግናችሁ እንድትመለሱ ልጋብዛችሁ እወዳለሁ። ሁላችሁም ይህንን መልእክት እንደተለመደው ላይክ፣ ሼር እያደረጋችሁ እንድታደርሱልኝ በድጋሚ እጠይቃችኋለሁ። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል።